እነ ትክክል፣ ከዚያም ትክክል፣ ከዚህም ትክክል። አብርሺ ዛሬ ትክክል ነው የሰራ። የአብርሺ ውሳኔ በጣም ደስ ይላልኝ። አወሩታ ይቅርታውን ተቀበዩ። ለምን ሩታ አርባካችሁ? ሩታን ዘጠኝ ወር ሙሉ አንጀቷን ሲያቃጥላት እንደዚያ ሲያሰድባት እስከ ዛሬ የት ነበረ? ዛሬ በመጨረሻ ሰው ስለፈረደበት፣ ሰው ስለመከረው፣ ሰው ወደ ራስ ተመለስ ስላለው አይደለ እንደዚህ ወደ ራሱ ሊመለስ የሞከረ። ምንም ነገር ትክክል የሰራው ነገር የለም። እሩታም ደግሞ ነግረዋለች አይደለ እኔ አሁን ምንም ደግሜም ደጋግሜም የምላችሁ የምልህ ነገር የለኝም። ከዚህ ወጥችን ልጅህን እንደፈለግ ማየት ትችላለህ። ልጅህን ልነፍግህ አልችልም። ሄርሜላ ደግሞ እንደመጣች እንግዲህ እውነት ግን ነው። ትክክለኛ ውሳኔ ነው የወሰን። ከአእምሮህ ደህና ነው ምናምን እንደ ስትየ ነበር። አረባክሽ አንቺም እኮ ከህይወታችሁ እኔ ወጥቻለሁ ብለሽ ነበረ፣ ግን ደግሞ እያለቃቀሽ የምትመጭ አንቺ፣ አሁንም ደግሞ ናፍቀኸኛል እያልሽ የምትመጭበት አንቺ፣ አብረሽም ደግሞ እ ለእኔ ካንቺ ህይወት ወጥቻለሁ ብለሃት ስንቴ ነው? ቢዲዮ እየሰራ እና ምንድ ነው አብሬሽ ትክክል የሰራ አብሪሽ ትክክል ነው፣ አብሬሽ ትክክል ነው። ሩታዬን እኮ በጣም ነው ብዙ ያሰድባት። እሩታን እኮ በጣም ብዙ ነው ያስረገጣት ማለት ነው። እና ቤተሰቦች የዛሬው ቪዲዮ እንግዲህ አብሬሽና ሄርሜላ ተለያይተናል ብለው መተዋል። የእነሱ መለያየት በአፍንጫ እየወጣ ማለት ነው። አሁን ቀደም እኔና አብርሺ ተለያይተናል ብለው አሁን ገና ገና መቼ የዛሬ ሳምንት ምናምን የተለቀቀ ቢዶ በሄርሜላ ቤት ሁለተኛ ከህይወታቸው አልገባም ወይም አልመጣም ብለው ተለያይተው ነበረ። ዛሬም እንግዲህ አብርሺ ያንን ነው መልሶ እንትን ያለው። ሩታ ደግሞ ይህን ሁላ እያላት እንግዲህ ሄርሜላ ስትሄድ ሰምታችሁት እንደው ሙዚቃውን ሰምታችሁ ታላ በደንብ አድርጋችሁ ማለት ነው። ፍቅሩን በልቤ ልጁን በሆዴ እና ይሄ ማለት ምን ማለት ነው? አርባክ ልጁ ያንተ መሆን ሲታወቅብህ ነው እንዴ እንላይ ምናምን እንደዚህ ነገር ያልካት። ሩታ ደግሞ ውሳኔች እኔ በጣም ተመችቶኛል፣ በጣም እኔ ተመቸኝ። አሁን ቢፈልግ ከሄርሜላ ጋር ይቀጥል፣ ቢፈልግ ከሌላ ሰው ጋር ይቀጥል እኔ አሁን ኔ እና አብርሺ እኛ ስለመከርንህ እኛ ስላልንህ ምናምን ነገር ሳይሆን ራስህ ወስነህ የምታደርገው ነገር ነው ትክክለኛ ውሳኔ የሚሆን ማለት ነው። አንደኛ ጓደኞችህን በሙሉ ከህይወትህ አስወጣ። ሁለተኛ ደግሞ አንተ አሁን ሄርሜላን ጠርተህ ከነሩታ ግቢ እንደዚህ ማረግህም ያው ጥሩም አይደለም። ለአንተ ጥሩ ሊሆን ይችላል ግን አንደኛ ከራሷ ሩታ ታምነኛለህ ብለህ ይህን ነገር ብታደርግ ሩታ ምንም ነገር አታምንህም። ሁለተኛ ደግሞ እነዚያ ጓደኞችህ በቃ በአንተ ህይወት እንምራልህ በአንተ ህይወት በቃ እኛ ሁሉ ነገር እናደርግልህ የሚሉት ከሴት እስከ ወንድ ያሉት ጓደኞች እነሱን ማስወጣት አሉብህ ማለት ነው። ምንም ምንም ነገር ዋጋ የለው። ምንም ነገር ሩታ ደግሞ ያው ልክልኩን ማለትሽ በጣም ሀሪፍ ነው። እና እንግዲህ ብቻ ለውቅም እንደዚያ ስትስመው ስትለያየው እኔ አለማፈሯ። አብሬሽም ደግሞ ሊያለቀስ ደግሞ እኮ ሞከረ ሞ ሊያለቀስ ሞከረ፣ አልቅሷል እንጂ ደግ አረግ ሾወሮታ ማለት ደግ ላይ አረግሽ። እኔ ሁሌ የዛሬው ቪዲዮ በጣም ነው የተመቸኝ በጣም ለምን ብትሉ፣ አንድ ሰው ሳምንት ወይም ሁለት ሳምንት አንድ ሚስቱን ሊያሰድብ ይችላል። አብሬሽ እኮ ዘጠኝ ወር ሙሉ እንደዚያ ካስረገጠ በኋላ ሄርሜላም ደግሞ የተሰድብሽ ደግሞ በስራሽ ነው ውጭ ከህይወታቸው ይህ ህይወት ለአንቺ አይሆንሽም ስትባይ፣ እኔ ለአንተ ብዬ ተሰድቤ ለአንተ ብዬ ብዙ ነገር ተብዬ ከአንተ ጋር ሰሆን እኮ በቃ ያለኝ እርካታ በጣም ነው ደስ ያለኝ ምናምን ነገር ይሄ የሰው ህይወት ነበር። ተደ አንቺ የገባሽ እኮ ከሰው ትዳር ነበር የገባሽ። እና ቤተሰብ እኔ ብቻ ዛሬ አብርሺ የሰራው ቪዲዮ ያው ትክክል ሊሆን ይችላል ግን ቢሆንም ሁለቶችን ማገናኘት አንደኛ የለበትም። መለያየት ከፈለገ ከውሽሚት ጋር በቃ ከእሷ ጋር ራሱ ቪዲዮ ሰርቶ ከሩታ ጋር ሳያገናኝ በቃ እኔና አንቺ ከአሁን በኋላ ተለያይተናል ሩታ እንድታምን ሩታ እንዲህ እንድትል ሩታ እንዲህ እንድትል ምናምን ነገር እንደኔ እንደኔ ምንም ነገር የተመቸኝ ነገር የለም። ኦኬ ውሳኔ እኮ ትክክል ሊሆን ይችላል። ሩታን ለማሳመን ሩታሽ እንድትል ወይም ፍቅሩ እንግዲህ እንድትራራለት ነው። እሱ እንዲህ አርጋ ውሳኔ አይችልም። ምንም ውሳኔ አይችልም። ብዙዎቻችሁ ደግሞ አብርሺ ትክክል ነህ፣ የጠለውህን ያህል ዛሬ ወድጃሃለ ወይ ምናም ነገር ምንም ምንም ነገር ትክክል አልሰራም። ውሳኔ አልሰራም። ለምን ሩታ እርጉዝ ሆና ብዙ ነገር ተፈተናለች፣ ከወለደች በኋላም ብዙ ነገር ተብላለች። እና ስለዚህ አብርሺ ምንም ነገር ውሳኔህም ያው ጥሩ ነው ምንም ላይል ይችላል። ግን ይሄ ሁላ ውሳኔ በአንተ ሳይሆን ሰምታችሁት እንደውም ቪዲዮ በቃ በእናንተ ግፊት በእናንተ ምናምን እኛ ስለ ገፋን አይደለም አንተ ራስህ ወስነህ የምታረገው ነገር በጣም አሪፍ ነበረ። የሰው የመከሩት ነገር መልሰህ ደግሞ ከዚያ ሄደህ ያንን ነገር እንደምታደርገው ማለት ነው። አሁን ሄርሜላ ደግሞ እንግዲህ እያልቃቀሰች ትመጣለች። ወይን ያሳዘነች ብለህ ወይ የሆነ ነገር ልትሆን ትችላለች። በቃ ከእሷ ጋር መለጣጠፍ ስለማይቀር እና ሩታ እንኳንም እሻላልሽው ማለት ነው። አዎ ትዳር ነው። እኔም በትዳር መሀል ልገባ አልችልም። ግን ቢሆን ደግሞ ሩታ ስማርት ናት ማለት ስማርት ስማርት ስማርት፣ እንዴት እንዳሳፈረችው እንዴት እንዴት እንዳሳፈረችው ብቻ ይወላ። እስከ ዛሬ እስከ ዛሬ ግን እየትዶ ነበረ አረድም አረዴ እንጃ ብቻ ለውቅባት በጣም ነው የተመቸች። የሩታ እስከ ዛሬ ትዶ ነው ይህን ሀሳብ ዛሬ ያመጣው? አይ ብቻ